ጣራና ግድግዳ ላይ በምትመለከቱት ሸጋታ ነገር ካንሰር ታማሚ እንደምትሆኑ ስንቶቻችሁ ታውቃላችሁ? ነገሩ እንዲህ ነው። በእርጥበት ምክንያት ጣራና ግድግዳ ላይ ሸጋታ ነገር ካያችሁ ወይም በእርጥበት ምክንያት የተፈጠረ አረንጓዴ ነገር ከተመለከታችሁ የሳንባ በሽታን ብሎም የካንሰር በሽታን ያስከትላል። ቢቢሲ ከወደ አሜሪካ እንዳስነበበው ከሆነ እነዚህ ሁለት ወጣቶች ግድግዳቸው ላይ ይህንን ይመለከቱ ነበር። ነገር ግን ቁብ ያልሰጡት ጉዳይ ህመም ሆኖባቸው እስኪታከሙ ድረስ ምንም አላወቁም ነበር። የመጀመሪያው ሰሞን እንቅልፍ የላቸውም፣ ድብርት ውስጥ ገብተዋል። እጅግ በጣም ችግር ሆኖባቸው ነበር። ሐኪም ቤት ከተጓዙ በኋላ የተነገራቸው ነገር እጅግ ተአምር ነበር። ቤታችሁ ውስጥ እርጥበት ያለ ነገር ትመለከታላችሁ ወይ? ግድግዳ ላይ ወይም ጣራ ላይ አሊያም መሬት ስር እንደዚህ አይነት ነገር አለ ወይ? የዶክተሮቹ ጥያቄ ነው። ወጣቶቹ ምንስቶች አዎ ምላሻቸው ነበር። አዲያ ይህ ርጥበት ፈንገስ ይፈጠራል በውስጡም ቶክሲን የሚባል አደገኛ ንጥረ ነገርም በውስጡ ይዛል። ይህ ደግሞ ለሳንባ በሽታ እንዲሁም ያተነፋፈስ ችግር ከዛም ከፍ ባለ ደግሞ ለካንሰር ያጋልጣል። መጪው ክረምት ነው። እንደዚያን ነገር ካገኛችሁ ከጣረና ግድግዳችሁ ላይ ማስወገዳችሁ፣ እንዲሁም የቤታችሁን ወለል ከእርጥበት በመከላከል እዚህ አደገኛ መርዛማ ንጥረ ነገር እንዲሁም ከሳንባ ካተነፋፈስና ከካንሰር ህመም ራሳችሁን እንድትቆጥቡ የምሽት መልእክቴ ነው። ይህ የሚኖር ይወት ነው። ሰላም።